አሰላሙአለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ ያገሪ ልጆች እንዴት ናችሁ ሰላም ነው ወይ ካኔ ጋር ሁሉም ሰላም ነው አልহামዱሊላህ እንዴት ናችሁ ደና ናችሁ ወይ ፈጅር ነው ተነሱና ስገዱ ማለት ነው እዚህ አቀጣሚ እንዴት ናችሁ ደና ናችሁ ግን ዛሬ እጅግ በጣም ለእኔ ቪዲዮዎች ማለት ነው የምሬ ነው والله ያው እኔ የሰማሁትን ነው ባይዘው የምሬ ነው የሰማሁትን ነው እንዴም ደሞ ግብት እናያለን ኢንሻአላህ እጅግ በጣም በጣም ለእኔ ቢጤዎች በጣም ምርጥ ነገር ይዤላችሁ መጥቻለሁ ማለት ነው። እሱ ምንድን ነው አሁን እናየዋለን ማለት ነው። ከዚህ በፊት ያው መቶ አስራ አምስት ብር ሞልተን ኤስቲሲ ለኢትዮጵያ ና እዚህ ሀገር ዳታ ይሰጠን እንደነበረ ታውቃላችሁ። እንዲሁም ደግሞ ያው ሲዘጋ ዝም ብሎ ለራሱ ብቻ አልሄደም፣ ብራችንን አውዲመን ሳንጠቀም ነው ይዞብን የሄደው በመመለሱ እንኳን ልካሳቸው ብሎ ነው መሰለኝ ተመልሷል ማለት ነው። ባይዘወይ ይህ ለእኔ ቢጤዎች በተለይ ማለት ነው፣ መዳም ቤት ዋይፋይ የሌላችሁ ሰዎች እንዲሁም ደግሞ ያለ ዋይፋይ ወይም ያለ ዲያት አሁን ላይ አንቀመጥም ታውቃላችሁ። በቃ ሙሁም ሆኗል አሁን ላይ ማለት ነው፣ አስፈላጊ ሁኗል። በቃ አሁን ላይ ባለንበት ሁኔታ ማለት ነው፣ ብዙዎቻችን እስከዛሬ ያው በቂርአት በምን አሁን ደግሞ እንዲያውም ለስራ ስላዋል ነው ምናምን ያው ያለሷን እንቀመጥም እና በሁለት አይነት መልኩ እያስጠቀመን ይገኝ ነበር። እጅግ በጣም ብዙ ሰው የተጠቀመበት ነበር ማለት ነው። መቶ አስራ አምስት ብር ሞላሁ ብሎ ሳይቆጭ ዳታውንም መስመሩንም ይጠቀም ነበር ማለት ነው። ከዚህ በፊት በጣም አሪፍ ነበር ባይዘው ያው እንደምታውቁት እና ሞልተን ራሱ የሆነ ጊዜ አስታውሳለሁኝ ሞልተን አስር ቀን ምናምን ሳይሞላው እኔና ጓደኞች ሞልተን ሄዴ ማለት ነው። የዛን ሰዓት አይቲንክ አሁን ለአረፋ አካባቢ መሰለኝ የሄድብን ሰባት ወር ምናምን አካባቢ ያላቅም ብቻ ተዛበላይ በላይ ቆይቶ ነው የመጣው እና መሆኖን ያለቀው ምናምን ምናምን እያልን ስንል በቃ እንዲያውም አንድ ቀን እንቅልፍ ሁላ አጥቼ ነበር፣ ተናድጄ ማለት የኔ። አሁን እኔ በዳታው ምናምን እንኳን ልጠቀም እችላለሁ። በሰዓቱ ግን ጓደኞቼ ከፍለው በጣም ነበር ያሳዘኑ። ደቂቃውንም የዚህ ሀገር ደቂቃውንም ዳታውንም እኔ እጠቀማለሁ፣ ችግር የለውም ኦኬ። ግን እነሱ ጃዛ ተቀምጠው አብረውኝ ሞሉ። ታስታውሱ ከሆነ ከዚ በፊት ሐኪም ቤት እጄ ምናምን ነገር የዛን ሰዓት ማለት ነው። እና ተናድጄ ነበር። እልምህም ስለተመለሰ አሪፍ ነው ብዬ አስባለሁኝ። እና ያው እንደተለመደው ኮኮብ ስምንት ስምንት ብለን ነው መሰለኝ የረሳችሁት አይመስለኝም። እናም ደግሞ ስለሱ የማይገባ ማለት ነው ጥሩ አጋጣሚ ስለሆነ፣ ከዛ ያው እንደተለመደው እንደዚህ እንላለን መሰለኝ እዚህ ጋር እንደምታዩት ከአንድ እስከ ሰባት ሰጥቶናል። እዚህ ጋ አለ መቶ አስራ አምስት ብር እኔ ጋ ያው ብር የለውም። እና ያው ተመልሷል እልምህም ማለት ነው። ለማናቸውም ተመልሶ ልናል ያው መሙላት እንችላለን ማለት ነው። በነገራችን ላይ እኔ ጋ ዋይፋይ መጥቶ ነበር፣ ግን ከሆነ ጊዜ በኋላ መሄዱ የማይቀር ነው። ቢመጣም ቢኖርም እኔ ጋ ያው ሸዋና ጎንደር ነን ሶስተኛ ፎቅት ነው እረፍት የማገኘው። እሱ ያለው ምድር ቤት ነው። አስቸጋሪ ነው። ብቻ ያው ከማጣት እንደዚህ ይሻላል በሚል ነበር ማለት ነው። ለማናቸውም የአሁኑ ደግሞ እጅግ በጣም አሪፍ ነው። 30 ጂቢ ዳታ 35 ጂቢ ደግሞ ሶሻል ጀስት ማን ነው ሶሻል ሜዲያ ይሰጠናል ማለት ነው። በጣም አሪፍ አጠቃላይ ወዲህ ስልሳ ጂቢ ምናምን ማለት ነው። ማሻላ አሪፉን ሆኖ ነው የመጣው አሁን ለኢትዮጵያ ይሰራል እርግጠኛ ነው የሚል ጥያቄው ብንጠይቅ ጥሩ ነው። ለማናቸውም ተመልሷል፣ ነግረውኛል ማለት ነው በውስጥ መስመርና፣ ያው ታጠቅ አይዋሽም። ቅድም እንዳልኩት እሱ ነው የነገረን። ግሩፕ አለ ቴሌግራም ላይ፣ እዛ ላይ ነው የሰማሁት እኔ ማለት ነው። እና የሞሉም ሰዎች ባይዘው ያሉና አሪፍ ኗል ብዬ አስባለሁ የተጠቀሙበት ለማናቸው፣ መልካም ጊዜ ፒስ።